ዲፕሎማሲ መማር ለምትፈልጉ በደድላላ ሃያ አስራ አምስት ሺ ሀያ አምስት ሺ ሀያ ሺ ለምትበሉ ውዶቼ፣ ሲወሲም መማር ለምትፈልጉ አድራሻውን ልሰጣችሁ እፈልጋለሁ። ይህን ቪዲዮ እስከ መጨረሻው ህይወት ኩዌት ተከፈተ፣ እንኳን ደስ አላችሁ። በመንግስትም እውቅና አግኝቷል። እንግዲህ ልነግራችሁ ወድጃለሁ ኩዌት ተከፍቷል፣ ጠድቋል ቢሮ ለመክፈት ኤጀንሲ እውቅና ለማግኘት ተደራጅተው አቅማቸው ባይፈቅድም ኤጀንሲ ለመክፈት ከአምስት ሚኒል እስከ ሀያ ሚኒል ዋስትና እንዳስይዙ ተጠይቀዋል። ነገር ግን የኤጀንሲዎች ቁጥር አነስተኛም ቢሆን ኩዌት ተከፍቷል። ኩዌት ደግሞ ለረጅም አመት ተዘግታ ስለኖረች የሰው ኃይል ትፈልጋለች። እርግጥ ሲወሲ ስለሚያስፈልግ ሲወሲም ቋንቋም ብታጠኑ የህትነት ምክንሄ ነው። ባህሬን ተዘግተዋል። በሂሩት እና ጆርዳን ደግሞ ጦርነቱ ስለሚደርስባቸው የሄዳችሁም አትሄዱ፣ እዛም ያላችሁ ከድንጋጤ የሚከሰተው ነገር በጦርነት ስለማይታወቅ ወደ ሀገራችሁ ብመጡ፣ በዚሁ አቅርቦ በዚሁ አጋጣሚ መናገር ፈልጋለው ማለት ነው። ይህም ቢድዩን እስከ መጨረሻ ህይወት ለእናንተ ስለሚጠቅማችሁ ነው። ነገር ግን የታዘብኩን ነገር ቢኖር ሰላረባ ሀገር ሳወራ ብዙዎቻችሁ እንኳን ተዘጋ ስትሉ፣ ብዙዎቻችሁ ደግሞ ለምን ተዘጋ መሄድ እንፈልጋለን። ሲወሲ መማር ፈልጋለሁ የትም አገር ቢሆን ላኪኝ እያላችሁ እንዲሁም ከደላል አገናኝኝ ከኤጀንሲ አገናኝኝ እያላችሁ በቴሌግራም በኢሞ በዋሳብ እየጻፋችሁልኝ ሪኮርድ ያደረጋችሁልኝ፣ ነገር ግን እኔ ብዙቻችሁ አልመለስኩም። ይቅርታ፣ ስላልተመቸኝ ነው። እና ቪዲዮውን እስከመጨረሻው ህዩት እንግዲህ ምሄድ ለምትፈልጉ ደግሞ ስልክ ቁጥር አስቀምጣለሁ። ህጋዊ የሆነ የኤጀንሲ የኩዌት ተረጋግቶ ሲከፈት ራሱ ቢሮ ላይ ሂጄ ቢሮ ሰርቼ ህጋዊ የሆነ ኤጀንሲ እሰጣችኋለሁ። ሰላም፣ ሰላም እንዴት ናችሁ? ደህና ናችሁ ወይ ውዶቼ ፍቅሮቼ? እኔ ሰላም ነኝ፣ የእግዚአብሔር ይመስገን። የፋሲካ የወሎ ልጅ ዩትዩብን ሼርና ላይክ አድርጋችሁ አበረታቱኝ። እንዲሁም ደግሞ አዳዲስ መረጃዎች ሼር አደርጋችኋለሁ። የሚጠቅም ነገር ለእናንተ ለማምጣት ሁሌ ዝግጁ ነኝ። ስለምታበረታቱኝ ከጎኔ ስለሆናችሁ ከልብ አመሰግናለሁ። አሁንም ሼር ሰብስክራይብ አድርጎ ለሁሉም ይዳለስ። እኔ ሲወሲ መማር ለምትፈልጉ ስልክ ቁጥር ከስር አስቀምጣለሁ። በዛ እየደወላችሁ አድራሻውን እነግራችኋለሁ ማለት ነው። ሲወሲ ስንት ነው ካላችሁኝ በብር ከሀያ ሺ እስከ አስራ አምስት ሺ ከአስራ አምስት ሺ እስከ ሀያ አምስት ሺ እያስከፈሉ ነው ያሉት ደላላዎች። ነገር ግን ለወደፊቱም አሁን ላይ እየተዘጉ ያሉ ሀገሮች ስላሉ ቢከፈቱ እንኳን እውቅና አግኝተው አገር ሰላም ቢሆን መሄድ እንድትችሉ ዋናውን ሰርተፊኬት ሲወሲ እንድትይዙ በዚሁ አካዳሚ በአክብሮት መናገር ፈልጋለሁ ማለት ነው። ሲወሲ ለመማር አምስት ሺ ብር ነው የሚፈጀው። አምስት ሺ ብር ነው የሚፈጀው። አድራሻው ንገሩኝ ያላችሁ እኔ ስልክ ቁጥር አስቀምጥላችኋለሁ፣ በዛ መሰረት ስልጠናውን ወስዳችሁ ሰርተፍኬታችሁን ያዙ ማለት እፈልጋለሁ ማለት ነው። እንዲሁም ደግሞ አልተዘጋም ለምትሉኝ እርግጥ አልተዘጋም ማለት የሚቻለው እኔ በሕጋዊ መንገድ ነው። በደላላ ይቻላል። አሁን ለምሳሌ በሄሮት የሚሄዱ አሁን ላይ ለምንድን ነው የምትሄዱት? ለመሄድ ካላችሁ ጉጉት ነው እንጂ ጦርነቱ እየተባባሰ ነው። አሁን ላይ ጆርዳን በሄሮት ሂዱ ብዬ በምንም ነገር አልመክርም። እንዲሁም ደግሞ ኤራቅ የምትለቁ ሰዎች አላችሁ። ደላላዎች በእናታቸው ብዙ ደላላዎች ለምን ተዘጋ እያልሽ ትናገር ያለች ብላቸው ዛቻ፣ ብዙ ነገር እየጻፋችሁ ላይ ነው። አይደለም ብር ብቻ ሳይሆን ሰውንም ማየት አለባቸው። እህታችሁ ብትሆን፣ ስደትን ስላየሁት ስደትን ስለቀመስኩት ነው። እናንተ ኢትዮጵያ ላይ ሆናችሁ በኦላይ ስለምትሰሩ ብር ስለምታገኙ የስደትን መጥፎነት ስላልተረዳችሁ ነው። ለምን አልተዘጋም? ለምን ተዘጋልሽ? በእንጀራችን መጣሽ እያላችሁ ለምትፈክሩብሽ ደላላዎች እኔ አልፈራም። ምክንያቱም እኔ እውነትን ነው ኢትዮጵያ ውስጥ ነው ያለው። ስለ ኢትዮጵያ ምንነትም እየተረዳሁ ስለሆነ ለመናገር ወደኋላ አልልም። እናንተ እስኪ ወንድ ከሆናችሁ እኔ አድራሽ እልካላችኋለሁ። ኑ እውነትን ለምን ለህቶች ተናግርሽ ነው አሁንም አሁንም ደጋግሜ የምነግራችሁ ቲክቶክ ኤሞ ዋሳብ እያለ የሚመጣ ደላላ፣ ፌስቡክን ተጠቅሞ የሚመጣ ኤጀንሲ የሚለው ውሸት ነው፣ እንዳትበሉ። ብራችሁን ከተረከባችሁ በኋላ አድራሻው ነው የሚያጠፋባችሁ። አድራሻውን ማለት ነው አድራሻው ለምሳሌ አንድ ልጅ ከትናንት ወዲያ ለመሄድ ሪፖርት ላይ ስትሄድ የጉብኝት ቢዛ ነው የሰጣት። የጉብኝት ደርሶ መልስ ቢዛ ስለሰጣት የሚያገለግለው ቢዛው ለሁለት ወር ብቻ ነው። እንደገና ደግሞ ትኬቱ እሱ ሲቆርጥ ስህተት ፈጥሞ ነበር። ምክንያቱ ቢዛ የተሰራበት የከፊሉ ስምና እሱ የቆረጠው የትኬት ስም ተመሳሳይ ስላልሆነ ልጅቷ ተመልሳለች። ከተመለሰች በኋላ ግን ሁለተኛ ትኬቱንም የቻሉት አረቦቹ ናቸው። የዱባይ 2500 ድርሃም ከፍለው ትኬት ከቆረጥኩ ብሎ ካስመለሳት በኋላ አድራሻውን አጥፍቷል። አድራሻውን አጥፍቷል እና ጥንቃቄ አድርጉ። ለመሄድ ብቻ አትጓጉ፣ ተረጋጉ። ብራችሁን እየተበላችሁ አተለቃቅሱ። ደላላ አሁን ላይ ተሰማርቷል። ኢትዮጵያ ላይ ኑሮውን እያያችሁ እንኳን ሰውን መሸጥ ቀርቶ አሁን ላይ የእናቱን ልን ቢሆን በገንዘብ ሽጥና ለውጥ ቢባል ሰው ይለውጣል። ምክንያቱም ኑሮ ነው፣ ጊዜው ነው ነት ጠንቀቆላ ማለት ነው ብሄሩት፣ አንደኛ ጦርነቱ ይጨምራል፣ ሁለተኛ ገና ክፍያ የለውም። አሁን ለአዲሶች ብሄሩት 150 ዶላር ምን ይመጣል? 25 ሺ ብር ራሱ። በ150 እንኳን 1 ዶላር ቢሸጥ 25 ሺ ብር ነው የሚመጣው። ለምንድን ነው እድሜያቸውን ጊዜያችሁን የምታባክኑት? እንደዚህ ሆኖ ደግሞ ደሞ የማይከፍሉ አሉ። የነሱ ብር ስለማያገለግል የነሱ ብር ስለማያገለግል ዶላር ስለሆነ ብሄሩት ላይ የሚያስፈልገው የማይከፍሉ ስላሉ ወደ ብሄሩት ሄዱ ብዬ አልመክርም ማለት ነው። ነገር ግን ሰው ያለው አማራጭ ቋንቋ መሄድ አይችልም ስለሚባል እየሄደ ነው። ለምሳሌ ለበሄሩ ትኬት ላሰባይ ትኬት ሲቆረጥ ከዚህ ከኢትዮጵያ ቀጥታ በረራ የለም፣ ታግቷል። ከበሄሩ ከኢትዮጵያ አየር መንገድ ግብጽ የግብፅ ትኬት ነው የምታሳዩት። ከግብጽ ደግሞ ለጆርዳን ነው የምታሳዩት። ከጆርዳን ደግሞ ለብሔሩ ትኬት ነው የምታሳዩት። ሶስት ሀገራት አራት ሀገራት ወይም ደግሞ በዱባይ ስለዛ እንደዛ ተሰቃይታችሁ ለማይረባብር ከምትሄዱ ከዛ ከገባችሁ በኋላ ደግሞ ብሄሩት ላይ የሁለት ወር ደሞዛችሁን ደላላ ይወስዳል። እንደዛ ከምትሰቃዩ ተረጋጉ። አሁን ላይ ጦርነት ነው። ጦርነቱ እየተፋፋመ ነው። ጆርዳንንም ያዋስናል፣ ብሄሩትንም ያዋስናል። ስለዛ አዲስ ለምትሄዱም በደላ ደላላ ምን አገባው? ሞቼም ኑሬም ከሀገር ከወጣች በኋላ አይመለከተውም። ስለዛ እንኳን ደላላ ህጋዊ ኤጀንሲ ቢባልም አንዴ ወደ ሳውዲ ወስዶች ከሰው ቤት ከተተች በኋላ አይመለክተውም ስልክ ማነሳም። ስለዛ ተጠንቀቆ ተረጋጎ ማለት ፈልጋለሁ። አሁን ኩዌት በይፋ ተጀምሯል። ኩዌት እየተጀምሯል ያለውን ነገር ከስር ከስር ኤጀንሲዎቹን ማናግሬ ሁሉንም ነገር እኔ ሼር አደርግላችኋለሁ። እኔም በዛ ትክክለኛ ኤጀንሲ ከሆነ እኔም አብሬ መስራት ስለምፈልግ ኮንታክት አድርጌ ካሉበት ከቢሮ ድረስ ሄጄ አናግሬ ቪዲዮ ሰራላችኋለሁ እውነቱንም እነግራችኋለሁእና ተረጋጉ። ባህሬን ተዘግቷን በፍጹም እንዳትበሉ። ሪፖርት ላይ እንኳን ደውላችሁ ስጠይቁ ቀጥታ በረራ ባህሬን የለም ነው የሚሏችሁ፣ ምክንያቱም ስለታገደ ማለት ነው። ለረፍት የመጣችሁ ትችላላችሁ ቪዛ ስላላችሁ። ነገር ግን አዲስ ሰው እንደማይወጣ ስለተነቃበት ወይም ደግሞ እንግዲህ እንደ ኩዌት መንግስት በሚያዘጋጀው ህግ መሰረት እንድትሄዱ ስለተፈለገ ሊሆን ስለሚችል ባህሬን ተዘግቷል። ዱባይም ብዙም አይደለም፣ በጣም ጠብቋል። የተወሰነ ሰው ነው ማለፍ የሚችለው፣ ልምድ ያለው ነው። እሱም ተለየ ሄደ ያለውን በምግብ ነው ዱባይ ላይ ምግብ እችላለሁ ካላችሁ ተለየ መውጣት እድሉ አለ ማለት ነው። እንጂ ጥንቃቄ ያስፈልገዋል። ዱባይም ሆነ ባህሬንም ሆነ ጆርዳንም በአንዳንድ ደላዎች ሄዳችሁ ቤይሩትም በአንዳንድ ደላላዎች ሾለካችሁ እርግጥ ደላላም በምንም ነገር ማሰር አይቻልም። በምንም በምንም ነገር ለብሩ ሲል አሾልኮ ሊልካችሁ ስለሚችሉ እናንተ ደግሞ ለህይወታችሁ ዋስትና ይኑራችሁ። ጦርነቱ ስለተባባሰ አሁን ላይ ጥንቃቄ ያስፈልጋም ማለት ነው። እና ስልክ ቁጥርሽን ስልክ ቁጥርሽን ብላችሁኛ ስልክ ቁጥር ዘጠኝ ሀያ ዘጠኝ ዘጠኝ ሰባ ሰላሳ ሶስት ደውሉልኝ። ሜሴጅ ብቻ ነው የማጠናክረው። ደውላችሁ እኔ አልመልስም ብዙም የስልክ ማውረት ፍላጎት ስለሌለኝ፣ ወይ ጻፉልኝ ወይም ደግሞ ሪከርድ አድርጉልኝ እመልሳለው ማለት ነው። እሺ፣ ሼር፣ ላይክ፣ ሰብስክራይብ አድርጎ አበረታትኝ። እንግዲህ ኩዌት ተከፍተዋል። በይፋ ተከፍቶ በመንግስትም ኤጀንሲዎች እየተደራጁ ነው። ነገር ግን አቅማቸው ስላልፈቀደ አነስተኛ ነው የሚሆኑት ኤጀንሲዎች ብያስባሉ። ምክንያቱም አምስት ምንል እስከ ሀያ ምንል ማስያዝ አለባቸው ዋስትና እየተባለ ስለሆነ እንግዲህ ማንኛውም ሰው ተነስቶ ኤጀንሲ በክፈት እንደማይችል ነው የሚያሳየው። ነገር ግን ህዝቡ መውጣቱን አይተውም፣ ሁሉም ተነስቷል። ሁሉም ትምህርት ምንም ተስፋ ስላስቆረጠው አረብ ሀገርን ለሚሄድ ለመሄድ ሁሉም ጓጉቷል። እና እኔ አትሄዱ ብዬ ያን ሰው ማስቀረት አልችልም። ምክንያቱም ያላየው ሲያየው ነው የሚማረው እንጂ አሁን ለምሳሌ አረብ ሀገር ላይ ሆናችሁ ስለ አረብ ሀገር መጥፎነት ብታወሩ እኛ እንዳኔ ትፈልጋ እቺ ተንኮለኛ የራሱ አልፎላት ብሎ ነው እንጂ ሰው የሚያስበው ለእኔ ያስባል ብሎ ስለማያስብ እንደዚህ አይነቱን ሰው ሊቀበለው ስለማይችል አንቺ አረብ ሀገር ና የተሻለ ለምን ስለ አረብ ሀገር እሰራለሁ ትያለች። ጥላላቸው እኔን በበጎ አይቸው ነው በመልካምነት አይቸው ነው ሰው በፈለገው ነገር መተርጎም ይችላል። እኔ ግን በመልካም እኔ ብራቸው እንዳይበላ ሪፖርት ላይ ቢመለሱ ስህተት ተፈጥሮ ብራቸው እንደላላ እንዳይወስድ ብላቸውን እንዲያገኙ እኔ ሰርች ያለውም ልክ ያለውም። ነገር ግን አሁን ላይ ዱባይ ብቻ ነው እንጂ ይሄዱ ያሉት ሌላ ቦታ ላይ እግዳ አለው፣ ሪፖርት ላይ ይመልሳሉ። ፕሮሰሱ ጠብቋ፣ እንደ ድሮ አይደለም እህቴ፣ ትወስደኛለች ወንድሜ ወስደኛል የሚባል ነገር የለም ማለት ነው። የምፈልገው ባህሬን ዝግ ነው። ብሄሮትም በህገ ወጥ ነው፣ አራት ሀገር አቋርጦ ነው የሚገቡት። ዮርዳንም እንደዛው። ሲወሲ ለመማር ከፈለጋችሁ ስልክ ቁጥር ከስራ አስቀምጣለሁ። ደውሉ፣ ተማሩ፣ ሰርተፍኬታችሁን ያዙ፣ ተረጋጉ። ኩዌት እየተከፈተ ስለሆነ ለሰባት ዓመት ተዘግታ ስለኑሮች ብዙ ሰራተኛ ትፈልጋለች ኩዌት ወደዛ ለመሰባራት በህጋዊ መንገድ ብሯም ጥሩ ስለሆነ ቋንቋ አጽኑ። እኔ የምፈልገው ነገር ቋንቋ እንድታጠኑ ነው። ከዛ ሜዳችሁ ግራ ከምትጋቡ አሁን ላይ ወይ እንግሊዘኛ ወይ አረብኛ መግባቢያ ቋንቋ ግዴታ ነው። ስለዛ ባላችሁ ጊዜ ብታጠኑ ይጠቅማችኋል እንጂ አይጎዳችሁም ማለት ፈልጋለሁ። እዛ ሜዳችሁ ግራ አትጋቡም። እዚህም ስትሄዱ ደግሞ ተለይ መመረጥ እድሉ ይኖራችኋል። ጊዜያችሁን ከምታባክሉ ሱ ለምሳሌ በመንግስት ግዴታ ስለሆነ ነው እንጂ ስለ ቋንቋ የሚያስተምረው ነገር የለም የሚያስተምረው ጽዳት፣ አልጋ ታልጋ፣ ነጻ ጻፍ ምናምን ሰርቲፊኬቱ ስለሚያስፈልግ ነው እንጂ ቋንቋ አያስተምርም። ቋንቋ መማር ከፈለጋችሁ ደግሞ ራሳችሁ ዩቲዩብ ላይ የአረበኛ ቋንቋ ብላችሁ ቲክቶክ ላይ ብትጽፉ ይመጣላችኋል። ድሮ እኛ እንኳን እንደናንተ አይደለንም፣ በጣም ከባድ ነበረ። በደብተር ተሰጥቶን ግማሹ አረብኛ፣ ግማሹ እንግሊዝኛ፣ ግማሹ አማርኛ እያጠናን ነበረ። ይረዳል። ትኩረት ሰጥታችሁ ተማሩበት። ሼር ላይ አድርጉ ለምትፈልጉት ነገር ኮመንት ጻፉ ላይ እመልሳለሁ አመሰግናለሁ አይ ላቭ ዩ ሲወሲ መማር ለምትፈልጉ በደላላ 20 15000 25000 ለምትበሉ ሲወሲ መማር ለምትፈልጉ አድራሻውን ልሰጣችሁ እፈልጋለሁ ይሄን ቪዲዮ እስከመጨረሻው ህይወት ኩዌት ተከፈተ እንኳን ደስ አላችሁ በመንግስት እውቅና አግኝቷል እንግዲህ ልነግራችሁ ወድጃለሁ ኩዌት ተከፍቷል። ጠድቋል ቢሮ ለመክፈት ኤጀንሲ እውቅና ለማግኘት ተደራጅተው አቅማቸውም ባይፈቅድም ኤጀንሲ ለመክፈት ከአምስት ሚኒል እስከ ሀያ ምኒል ዋስትና እንዳስይዙ ተጠይቀዋል። ነገር ግን የኤጀንሲዎች ቁጥር አነስተኛም ቢሆን ኩዌት ተከፍቷል። ኩዌት ደግሞ ለረጅም ዓመት ተዘግታ ስለኖረች የሰው ኃይል ትፈልጋለች። እርግጥ ሲወሲ ስለሚያስፈልግ ሲወሲም ቋንቋን ብታጠኑ የህትነት ምክንሄ ነው። ባህሬን ተዘግተዋል። በሂሩት እና ጆርዳን ደግሞ ጦርነቱ ስለሚደርስባቸው የሄዳችሁም አትሄዱ። እዛም ያላችሁ ከድንጋጤ የሚከሰተው ነገር በጦርነት ስለማይታወቅ ወደ ሀገራችሁ ብመጡ በዚሁ አቅርቦ በዚሁ አጋጣሚ መናገር ፈልጋለሁ ማለት ነው። ይህን ቪዲዮን እስከ መጨረሻ ህይወት ለእናንተ ስለሚጠቅማችሁ ነው። ነገር ግን የታዘብኩት ነገር ቢኖር ስለ አረብ ሀገር ሳወራ ብዙዎቻችሁ እንኳን ተዘጋ ስትሉ፣ ብዙዎቻችሁ ደግሞ ለምን ተዘጋ መሄድ እንፈልጋለን ሲወሲ መማር እፈልጋለሁ የትም አገር ቢሆን ላኪኝ እያላችሁ፣ እንዲሁም ከደላላ አገናኝኝ፣ ከኤጀንሲ አገናኝኝ እያላችሁ በቴሌግራም በኢሞ በዋሳብ እየጻፋችሁልኝ ርክርጥ ያደረጋችሁልኝ። ነገር ግን እኔ ብዙዎቻችሁ አልመለስኩም፣ ይቅርታ ስላልተመቸኝ ነው። እና ቪዲዮውን እስከመጨረሻው ህዩት እንግዲህ መሄድ ለምትፈልጉ ደግሞ ስልክ ቁጥር አስቀምጣለሁ። ህጋዊ የሆነ የኤጀንሲ የኩዌት ተረጋግቶ ሲከፈት ራሱ ቢሮ ላይ ሄጄ ቢሮ ሰርቼ ህጋዊ የሆነ ኤጀንሲ እሰጣችሁ።